በስም አብ ወወልድ ወመንፈስ ቅዱስ አህድ አምላክ አሜን። አመ አስሩ ወረው ለሰኔ በዛቲ ዕለት ኮኑ ሰማዕተ ቅዱሳን አባ አክራ ወዮሐንስ ወአብጥልማ ወፊሊጶስ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ አስራ አራት በዚች ቀን የቅዱሳን አባ አክራና ዮሐንስ አብጥልማና ፊሊጶስ በሰማዕትነት ሞቱ። ይህን ቅዱስ አክራ ከግብጽ ደቡብ ይምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊሊጶስ የሚባል ወንድም ነበረው። እነርሱም ባለጸጋች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል ሀገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲ እንዲነድፈዋቸው አዘዘ። ግን ቀስቶቹ አልነኳቸውም። ሁለተኛም እሳትን አንደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀጥስ ከተማ እስከ ይምንሁር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ምን ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከይምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል ሀገር ሰዎች መጥተው የቅዱስ አባ አክራም ስጋውን ወሰዱ። ውብ የሆነ ቤተ ክርስቲያን ተሰርተው ስጋውን በውስጡ አኖሩ። ከርሱም ከርሱም ታላላቅ ድንቆችና ተአምራት በብዛት ተገለጡ። እንዲሁም የነዚያን የሶስት ቅዱሳን የፊሊጶስን የአብጥልማና የአብጥልማንና የዮሐንስን ስጋቸውን ከይምኖር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችንም ገነዟቸው ጥሩ ቤተ ክርስቲያንም ሰርተው ስጋቸውን በውስጧ አኖሩ። ከነርሳቸውም ቁጥር የሌለው ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለአብጥልማ ወፊሊጶስ አብያጽ ዮሐንስ ዋክራ ዘደው ግብጽ አመቆሙ ለስን በአውደ በአውደ መኮንን ስሁጽ

አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ። በደላችንንም ይቅር በለን እኛንም የበደሉንም ይቅር እንደምንል። አቤቱ ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ፣ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ባሳዊሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔርና ቶይ ሰላም ታላንቺ ይገባል። ከሴቶች ሁሉ ተለይ ተሻንቺ የተባረከሽ፣ የማይዘንሽን ፍሬ የተባረከ ነው። ጸጋኔ የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን፣ ኃጢአታችንን ያስተስርልን ዘንድ፣ አሜን። መስጋና ይሆን አንድ አምላክ ለሚሆን ለአብ ለወሉ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።